የከንባታ ጠንባሮና ሀላባ ሀላባ ሀገረ ስብከት ሪፖርትን አቀርባለሁ። ጦጴ ቡቻኒ ለለኗ ከምባቱ ጦጴ ቡቻኒ ለለኗ ሀላብ ጠምባሮ ሀንበርቾ ዱናኒ ለለኗ ከምባቱ ሃላቢ ኡላኒ ጠንባሮ ኡላኔ ለለኗ ከንባት ሀላብ ጠንባር አለማን ጉማን ለለኗ ከንባት ሀላብ ጠንባ በኢትዮጵያ ምድር ከፍ ብሎ የሚታይ የከንባታ የጠንባሮ የሀላባ ማህበረሰብ በሀምበርቾ ተራራብ በሰባት ሰባ ሰባት በዓለም ዙሪያ ከፍ ብሎ የሚታይ በኮካታ በሰጄ ጎቼ ባህላዊ ነባር አደረጃጀት ዳኝነትንና ዓለም አቀ አስተዳደርን ያነጸ ስልጡን በዘመናዊ ትምህርት በሀገርና በዓለም አቀፍ ደረጃ እጅግ ብዙ ጠበብትና ምሁራን ሳይንቲስቶችን ያፈራ የአንድነትና የመረዳዳት ቁቱቡ የተባለ ባህላዊ ወግና ስርዓት ያለው ማህበረሰብ የአንበርቾ ተራራ ሰባሰባሰባት የቱሪዝም መስህብ የሶድቾ ፍልፍል ዋሻ በምስራቅ አፍሪካ ብቸኛ የሆነው አይንን የሚስብ ቀልብን የሚማርክ የአጆራ መንትያ ፏፏቴዎች መገኛ በእኩልነት ሚዛን ባህል የተቀኘ የፍትህ ስርዓት የሀላባ ኦገቴ ባህላዊ ሴራ የሚከናወንበት የበርበሬ መገኛ ምድር የሚሻላ ባህላዊና ወግ የሚዘከርባት የብላቴ ወንዝና የአስደናቂው የአርቶ ፍል ውሃ መገኛ ፍቅርና ሰላም ማኅበረሰብ ሕብረ ብሔራዊ የሚገለጽባት በዘመን መገለጫ በመንገሳ በሀላባ ባህላዊ ሴራ በሀላብኛ ሃበይ ሀበይ ወገሬት ኤመን ጡሚን ይልሾኔ የሚባባሉባት የጠንባሮ የአስተዳደር ስርዓት በላወማ ባሌወማ፣ ወማ ኮሬ፣ ፉራ የተባሉ ባህላዊ እርቅና የተለያዩ ስርዓት የሚከናወንባት የደገሌ ዋርካ ታሪካዊ መስህብ ቦታ የጠንባሮ የግጭት አፈታት የጉዳ ስርዓት ከአንድ መቶ ስልሳ በላይ የጎሳ አባላት የሚኖሩባት ባህላዊ አስተዳደር የሰለጠነ ከዐስራ አምስት ሃምሳ ሁለት እስከ ዐስራ ስምንት ሰማንያ አምስት ዓመተ ምሕረት ድረስ ከወማ ከንጉሥ ሐመልማል እስከ ወማ ንጉሥ ደልበቶ ደጐዬ እስክ ድረስ በተከታታይ አስራ አንድ ነገሥታት የነገሱባት የሀገሩን ሰርዶ በሀገሩ በሬ እንዲሉ አበው የሀገሩን ባህልና ቋንቋ የሚያውቁ ከታላቁ ከከንባታ ብሔረሰብ በተገኙ በብፁዕ አቡነ ጢሞቴዎስ የሚመራ ሀገረ ስብከት ሲሆን፣ በበጀት ዓመቱ በሀገረ ስብከቱ የተከናወኑትን ዝርዝር የሥራ አፈጻጸም ሪፖርት ወቅቱን በጠበቀ ለመንበረ ፓትራሪክ ጠቅላይ ቤተ ክህነት ሰበካ ጉባኤ ማደራጃ መምሪያ ያቀረብን ሲሆን የብፁ አቡነ ጢሞቴዎስ አቀባበልንና ሐዋርያዊ አገልግሎትን በተመለከተ ከብዙ በጥቂቱ ማቅረብ እንወዳለን። ቅዱስ ሲኖዶስ በ2016 ዓ ም የበጀት ዓመት በግንቦት 24 ቀን ባደረገው የርክበ ካህናት ጉባኤ ብፁ አባታችን አቡነ ጢሞቴዎስ የዳሮ ኮንታ ሀገረ ስብከት ሊቀ ጳጳስ የከንባታ ጠንባሮ ሀላባ ሀገረ ስብከትን ደርበው እንዲመሩ የወሰነውን ውሳኔ መሰረት በማድረግ በሀገረ ስብከቱ በሚገኙ በሁለቱ ዞኖችና በአንድ ልዩ ወረዳ ሐምሌ 13 እና 14 2016 ዓ ም ለብፁዕ አባታችን አቡነ ጢሞቴዎስ የከንባታ ጠንባሮና ሀላባ እንዲሁም የዳሮና ኮንታ ሀገረ ስብከት ሊቀ ጳጳስ ከብፁዓን ሊቃነ ጳጳሳት ማለትም ከብፁዕ አቡነ ናትናኤል በሰሜን አሜሪካ የሚኒሶታ ሀገረ ስብከት ሊቀ ጳጳስ፣ ከብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ጋር እንዲሁም ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የየመምሪያ ኃላፊዎች ከአጎራባች አህጉረ ስብከት ስራ አስኪያጆችና የሥራ ኃላፊዎች ወደ ሀገረ ስብከታችን በመግባት በማህበረ ካህናትና በማህበረ ምእመናን በሰንበት ትምህርት ቤት ወጣቶች ደማቅ አቀባበል ተደርጎላቸዋል። ጥቅምት 30 ና ህዳር አንድ ቀን 2017 ዓ ም በሀላባ ዞን በሀላባ ደብረ ጎልጎታ መድኃኔ ዓለም ካቴድራል ብፁዕ አባታችን አቡነ ህርያቆስ የደቡብን የደቡብ አፍሪካና የሀዲያና ስልጤያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገሪማ የጌዲኦ አማሮና ቡርጂ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርቶሎሜዎስ የድሬዳዋ ሀገረ ስብከት ሊቀ ጳጳስ በተገኙበት፣ እንዲሁም የልዩ ልዩ የስራ ኃላፊዎች በተገኙበት ደማቅ አቀባበል ተደርጎላቸዋል። ብፁዕ አባታችን በታኅሣሥ አንድ ቀን በማህበረ ቅዱሳን ዋናው ማዕከል የተገነባውን የአብነት ትምህርት ቤት አገልግሎት እንዲሰጥ ከማህበረ ቅዱሳን ጋር ውይይት በማድረግና ማህበረ ቅዱሳንን በማስተባበር በጀት ተመድቦላቸው ከየወረዳ ለተወጣጡ አስራ አምስት ደቀ መዛሙርት ለሁለት ተከታታይ አመታት የሚቆይ ትምህርት አስጀምሯል። በሀገረ ስብከቱ በበጀት አመቱ ከአብያተ ክርስቲያናት የተሰበሰበ 6 ሚሊዮን 95031 ብር ከ78 ሳንቲም ሲሆን ከዚህ ላይ ለጠቅላይ ቤተ ክህነት ገቢ የተደረገበትን አምስት መቶ ስልሳ ሁለት ሺ ሁለት መቶ ሰላሳ ሶስት ብር ከሀምሳ ሳንቲም ለብፁዕ ወቅዱስ አባታችን ብፁዕ አባታችን አቡነ ጢሞቴዎስ እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ። ከኔች ሊሾኔ መገን ገለጠሞን መገኒ ገለት የለውን እያልኩ ሪፖርቴን አጠቃልላለሁ።